እኔ እዚህ ላለሁት ምክንያት ምክንያቱን ማንነት እንጂ ውጤቱን ማንነት ላይ ለመነጋገር ነው። ስለዚህ እኛ የኦርቶፔዲክ ቀዶ ጥገኞች ስለ ቀዶ ጥገና ለማድረግ ተማርነዋል። ነገር ግን ደግሞ ትክክለኛ ዲያግኖስ ማድረግ የሚገባን መሆን አለብን። ምንም አይነት የተሳሳተ ዲያግኖስ መኖር የለበትም። ስለዚህ አስተማሪዎች በጣም በጥንቃቄ እንዲሁ ነበር። እኔ የክሊኒካል ታሪክ መጨረሻ ላይ ዲያግኖስ እንዲሆን እንጂ በምንም እንደ ምስል እንዳይሆን 45 ደቂቃ የታሪክ መዝገብ እንደማወስ ነበር። ስለዚህ እንደተማርነው መንገድ በክሊኒካል ታሪክ ብቻ ዲያግኖስ እንደምንሰራ ነው። በተጨማሪም ምልክቶች ላይ እንመለከታለን። ለምሳሌ ትኩሳት፣ ጉዳት፣ ወዘተ ምልክቶችን እንመለከታለን። ማንኛውም አይነት ምልክት ካለ ቀጥታ ምስል ላይ እንሄዳለን። ምንም ነገር እንኳ አንቀጥልም። ዲያግኖስ ማድረግ በሚቻል ጊዜ ሶስት አራተኛው የህክምና ክፍል ተጠናቋል፣ ማለትም ህክምናው እንደተሳካ ነው። ቀሪው አንድ አራተኛው የህክምና ክፍል በጣም ቀላል ነው። ያን የምንሰራው ምክንያቱም አከም ነው፣ አፍታውን ሳይሆን